ዝም ብሎ ወሬ ምናምን ነው። ስለዚህ የሆነ ነገር ማድረግ አለብኝ ብዬ ሳስብ ዩቱብ ነው የመጣልኝ። ከዛ ዩቱብ ከፈችኩኝ ማለት ነው። ምሳሌ ዩቱብ ወደ አስራ ሶስት ሺህ ሰብስክራይብ ያለው አለ። ግን በሆነ ቪዲዮ ነው ቅጣት ቀጣኝና ለጊዜው ትችዋለው ማለት ነው። አንዴ ቻናል ከተመታ ተመልሶ እንደ በፊቱ ለማምጣት ትንሽ ያስቸግራል። እንደ መጀመሪያም ስለሆነ የዩቱብ ላይ ያለኝ እንትን ብዙ አልነበረም ታውቂያለሽ። ዝም ብሎ አለ አደለም የገባውበት ማለት ነው። አሁን እንዳለኝ እንትን አደለም አሁን እንዳለኝ አመለካከት አደለም። ይሄ አሁን ይሄኛው ቻናል ከከፈትኩኝ አምስት ወሩ ነው በነገራችን ላይ እምሆን ማለት ነው። ያኛው ብዙ አመት ነው ከሰባት አመት ምናምን በላይ ነው ለማሳደግ። አንድ ሺህ ለመግባት ራሱ በጣም ከባድ ነበረ በነገራችን ላይ ማለት ነው። ይሄኛውን ግን ከዛኛው የሆነ ነገር ስለተማርኩ መሰለኝ ይሄኛውን በቀላል ነው እዚህ የደረስኩት ማለት ነው። ስለዚህ ወደ ዩቱብ የመጣውትኝ አንደኛ ሰዎች በሚጽፉልኝ አሰይት ነው እዚህ ጊዜሽን ምናምን ምንም አላተረፍሽን ምንድነው ጥቅሙ ምናምን ሲሉኝ ኦ መውጣት አለብኝ ሚዲያ ጥቅሙ ይሄ ነው ብዬ መናገር የምችልበት ነገር ሊኖረኝ ይገባል በሚል ነው ወደ ዩቱብ የመጣሁት። ሁለተኛ ደግሞ አሁን ካለው ሁኔታ ብዙ ስራዎችን ኦንላይን ነው የምትሰሪው። ብዙ ነገሮችን ኦንላይን ማስተዋወቅ ትችያለሽ። ስራሽን ማስተዋወቅ ትችያለሽ። ምንም ነገር ማድረግ ትችያለሽ። ሁለተኛ ለብዙ ነገር አንደኛ ከሚዲያም አትጠፊም። አሁን ለምሳሌ ብዙ ጊዜኛ ስደት ላይ ቆይተን ኢትዮጵያ ከገባን ድራሻችን ነው የሚጠፋው፣ በቤት ላይ ያለን የሚዲያ አጠቃቀማችን ሁሉ። ዩቱብ ካለሽ ግን አትጠፊም፣ ትመጫለሽ። ሁለተኛ የተለያዩ ነገሮችን ማስተዋወቅ ትችያለሽ። ከሌላ ስራ ጋር ያግዝሻል፣ ይጠቅምሻል። ጥቅምም አለው ከሰራሽበት ራሞ ማለት ነው። ስለዚህ ወደ ዩቱብ መምጣት አለብኝ፣ ከሚዲያ መጥፋት የለብኝም ብዬ አስቤ ነው ወደ ዩቱብ የመጣት። እኔም ብዙ ጊዜ እንደዛ ነው የሚለው ሰው የሰው ልጅ ሀገር ከገባ በኋላ የሆነ ትንሽ የስራ እንኳን መስራ ስትፈልጊ ዲጂታል ማርኬቲንጉ ላይ ካለሽ እና ከገባሽ የራስሽን ቢዝነስ ራስሽ አስተዋውቀሽ ሰው ጋር ደርሰሽ ጥሩ ማራመት ትችያለሽ እና ዚስ ዘ ሪዝን ዋይ አይ ሃብ ዩትብ ቻናል ለዛ ነው። ዝም ብሎ ከዩትብ የሚገኘውን ገንዘብ ብቻ ሳይሆን ወደፊት ራስሽን ፕሮሞት ታደርግ ያለሽ ቢዝነስሽን ኤቭሪቲንግ እና የዛ ጥቅም ነው። ሆኔ የገባኝ ደስ ብሎኛል። አመሰግናለሁ። ትክክል ፋሲል፣ እውነት ነው አለው። ፌስቡክ ላይ በጣም ረጅም ጊዜ ነው የቆየሁት። እንደ መጀመሪያ የፌስቡክ አጠቃቀማችን ብዙ ስለማላቅ በራሴ ስም ፈርቼ በሌላ ስም የከፈትኩት መጀመሪያ ማለት ነው ፌስቡክን። ከዛ ሲገባኝ ኖርማል ኖርማል ሲሆን በራሴ ስም መጥቼ ያው በራሴ ስም ለረጅም ዓመት ፌስቡክ ላይ በጣም ከብዙ ሰዎች ጋር በጣም መልካም ሰዎችን አውቄበታለሁ። በነገራችን ላይ ፌስቡክ ማለት ነው እንደውም ከሌላው ሚዲያ በተሻለ ፌስቡክ በጣም ጨዋ ሰዎች አሉበት። በዚህ አጋጣሚ ማለት ነው በጣም ብዙ ጨዋዎችን ሰዎች አግኝቼበታለሁ ፌስቡክ ላይ እስካሁን ረጅም አመት እማቃቸው ፋሚሊ የሆኑ ቤተሰቦችን አፍርቼበታለሁ ማለት ነው። እና ረጅም ነው የቆየሁት ብዙ ከአስር አመት በላይ ነው የቆየሁት ፌስቡክ ላይ በነገራችን ላይ። ያንን ጊዜ ግን ዩቱብ ላይ ባጋጥል ኖሮ ፌስቡክ ላይ ነው በጣም የሚገኘው፣ ፌስቡክ ላይ ነው። በቃ ጠዋት ከእንቅልፌ ተነስቼ ፌስቡክ ካልገባው በጣም እንትን ይገኛል። በቃ ግን አሁን ወደ ዩቱብ ከመጣሁ ግን ቀንሻለሁ ማለት ነው። መልእክት ካለ ምናምን ቼክ አደርጋለሁ። ልክ በፊት ላይ እንደማደርገው ረጅሙን ጊዜ አላቃጥልም ፌስቡክ ላይ ማለት ነው። አብዛኛውን ጊዜ፣ ጊዜ ካለኝ እዚህ ላይ ነው የማቃጥለው። በተረፈ ወደ ስደቱ ዓለም ላይ ነሽ፣ እኔም እንደዛው። እኔ ኩዌት ነው ያለሁት፣ አንቺ ዱባይ ነው ያለሽ። በዚህ አጋጣሚ አልነገርኩሽም። ምና እንዴት ነው ስደት? ስደት ምንም አይልም። አይደለም፣ ስደት ብዙ ሚስጥር ያለው ግን ያው ዓላማሽን እንደማወቀሽ